ሰላም ጤና ይስጥልን። ክቡራን ዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል አስራ አንድ ሰዎች በኮሌራ ሳቢያ እንደሞቱና አራት መቶ ሀያ አምስት ሰዎች በወረርሽኙ እንደተያዙ ተገለጸ። በትግራይ ክልል የተለያዩ አካባቢዎች የኮሌራ ወረርሽኝ እንደተቀሰቀሰና አስራ አንድ ሰዎች ሕይወታቸው እንዳለፈ ተገለጸ። የትግራይ ክልል ጤና ቢሮ የኅብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብራሕቶም ሐፍተ ለቢቢሲ እንደገለጹት፣ ከሐምሌ 19/2017 ዓ ም አንስቶ በክልሉ የኮሌራ ወረርሽኝ ታይቷል። የአማራ ክልል ዋግ ኽምራ ዞን አዋሳኝ በሆኑ አካባቢዎች ሰለዋ እና ሳምረ በተባሉ ወረዳዎች ወረርሽኙ እንደጀመረ ተናግረዋል። በዋግ ኽምራ በሽታው እንዳለ ሰምተን ነበር። ከዋግ ኽምራም አበርገለ ወረዳ ጋር የሳምረና ሰለዋ ወረዳዎች መረጃ እየተለዋወጡ ነበር። ከዚህም በኋላ እኛ ጋር በኮሌራ የተጠረጠሩ ሰዎች ስናይ ናሙና እየወሰድን ሕክምናውን እያደረግን ቆየን ሲሉ ለቢቢሲ አስረድተዋል። በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቲ አዲ አቦ አካባቢ ወረርሽኙ መከሰቱንም አክለዋል። እስካሁን ባለው መረጃ ወደ 425 ሰዎች ታሟዋል፣ 11 ሰዎች ህይወታቸው አልፏል ሲሉም ተናግረዋል። አቶ መብራሕቶም ከትግራይ ክልል ለእርሻ ስራ ወደ ዋግ ኽምራ ሄደው የነበሩ ሰዎች በበሽታው መያዛቸው መስማቱንም ገልጸዋል። በዋነኝነት ለበሽታው መስፋፋት ምክንያት ብለው አቶ መብራሕቶም ያስቀመጡት የሰዎች ከቦታ ወደ ቦታ መንቀሳቀስ ነው። ለቀብርም ለገበያም ወደ ዋግ ኽምራ የሄዱ ሰዎች ነበሩ። ከትግራይ ታመው ወደ ዋግ ኽምራ የሄዱም ሰዎች አሉ። እነሱ እዛ ታክመዋል። እኛም ከዋግ ኽምራ የመጡትን አክመናል። የሕዝቡ እንቅስቃሴ ስላለ በሽታው ሊሰራጭ ችሏል፣ በማለት አብራርተዋል። በሳምረ ወረዳ በባህላዊ መንገድ ወር ወርቅ የሚያወጡ ሰዎች ባሉበት በሽታው እንደታየ አክለዋል። ወርቅ የሚያወጡ ሰዎች አንድ ቦታ ይህንን ያህል ወርቅ ቦታ የሚል መረጃ ሲሰማ ይንቀሳቀሳሉ። ወደ አምስት መቶ ግራም በሰሜን ምዕራብ ዞን ተሰማ የሚል ነገር ሲሰማ ወደዛ ሄደዋል። በእንቅስቃሴ ምክንያት በሽታው ሊስፋፋ ችሏል። የትግራይ ክልል ጤና ቢሮ ወረርሽኙ ለመከላከል ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነና ምላሽ ሰጪ ቡድን ወደ ክልሉ እንደተላከ ለቢቢሲ ገልጸዋል። እስካሁን ባለው ሁኔታ እጥረት የለብንም። ውሃ የውሃ ማከሚያ ግብዓቶች እስካሁን ባለው ሁኔታ እጥረት የለብንም። የውሃ ማከሚያ ግብዓቶች እጥረት ነበር፣ እሱም ተፈቷል። ሌላ የሚያስፈልገን የግልጽን እያገኘን ነው እየገለጽን እያገኘን ነው ብለዋል። ሕይወት እስከ ማሳጣት የሚደርሰው ኮሌራ የሚከሰተው በንጽህና ጉድለትና፣ ሕብረተሰቡ ካላገዝን በሽታ መቆጣጠር አንችልም። ማህበረሰቡ ወረርሽኙን ለመከላከል ከየት አካባቢ ወደየት አካባቢ ሄድ የሚለው መከታተል አለብት፣ ሲሉም መክረዋል። መጸዳጃ ቤት መንጽሕና ይዞ መጠቀምና ንጹሕ የመጠጥ ውሃ መጠጣት አሊያም ውሃን አክሞ መጠጣት ወረርሽኙን ለመከላከል እንደሚረዳቶ መብራሕቶም አክለዋል። የቧንቧ ውሃ መጠጣት ወይም ውሃ አክሞ መጠጣት ያስፈልጋል። ውሃ ማከሚያ ካልተገኘ አፍልቶ መጠጣት ይቻላል። ምግብ አብስሎ መብላትም ያስፈልጋል ብለዋል። አክሎም ፍራፍሬ በትኩስ በደም በደንቡ አጥቦ መብላት ያስፈልጋል። በበሽታው በሰዓታት ስለሚገድል በበሽታ የተያዙ ሰዎች በቶሎ ወደ ሕክምና መሄድ አለበት። ወደ ሕክምና እስኪሄዱ ኦርኦሬሲ በአንድ ሌትር ውሃ በጥብጦ የወጣውን ፈሳሽ መተካት አለበት፣ በማለትም ምክራቸውን ለግሰዋል። በኮሌራ ወረርሽኝ የሞቱ ሰዎች አስከሬም መንካት እንደሌለበት እና ክስተቱ ለባለሙያው ጥቆማ መስጠት እንደሚያሻ ገልጸዋል። በበሽታው የሞቱ ሰዎች ቀብር አለመሳተፍ ወይም በቀብሩ ላይ አለመብላትና አለመነካካት በሽታውን ለመከላከል ያግዛል ብለዋል። ሰላም፣ ጤና ይስጥልን። ውድ የዩቱብ ቤተሰቦች እንዴት ናችሁ?